አንድ የራኬት ማስታወቂያ ያለ የቴኒስ ራኬት እና በጣም የታወቀ ራኬት ነው፣ ብራንድ ነው። እና የሚያስተዋውቀው የታወቀ ቴኒስ ተጫዋች መጥቶ እሱ ነው። እና እሱ ይመታል፣ ሲያስቆጥር ነጥብ ይታያል። ስለዚህ ዋናው ምንድነው? በቃ ራኬቱ ነው የሚመስላችሁ። ተንደርድራችሁ የሄዳችሁ ራኬቱን ገዝታችሁ ብትመቱ ግን እንደሱ አታስቆጥሩ። ለዛ ቴኒስ ተጫዋች ግን ተራ የሆነ ብራንድ ያልሆነ ራኬት ብትሰጡት ግን በሴም ነጥብ ሊያስቆጥር ይችላል ለምን? ጉዳዩ ከማን ነው? ከራኬቱ አይደለም። ከማን ነው? ከባለቤቱ ነው። በማን እጅ ውስጥ ነው ያለው ነው። በዚህ በፌዴረር እጅ ውስጥ ከሆነ ምንም ብትሰጡት ተአምር ሊሰራበት ይችላል። በእናንተ እጅ ውስጥ በእኛ እጅ ውስጥ ከሆነ ግን የመጨረሻ አሪፉን ቢሰጡን እንኳን ምንም ላናደርግበት ይችላል። ብራንድ የሆንን ሰዎች አይደለንም። በማን እጅ ያለን ነው ጥያቄው። በእግዚአብሔር እጅ ስለሆንን እግዚአብሔር ስለሆነ እየተጠቀመብን ያለው ድንቅ ነገሮች ተሰሩ፣ እንጂ ጉዳዩ ከማን ጋር አይደለም፣ ከእያንዳንዳችን ጋር አይደለም። ሁላችን በአይን የምንገባ ሰዎች አይደለም። የለወጠን ማን ነው? የእግዚአብሔር ጸጋ ነው። ስለዚህ ሁልጊዜ ይህንን ግምት ውስጥ ማስገባት አለብን። እሱን ነው መጀመሪያ የሚነግረን። ስለዚህ ራሳችንን ከሌሎች ጋር አናነጻጽርና አናነጻጸር፣ በጭራሽ አንዳንዴ እያነጻጸርን እንደምንበልጥ፣ አንዳንዴ እያነጻጸርን እንደምናንስ አናስብ። እግዚአብሔር ከልክ ያለፈ ለራሳቸው ግምት ያላቸውንም ከልክ የወረደ ግምት ያላቸውንም በእነሱ እንዳይሰራ እንቅፋት ስለሚሆኑበት ይገስጻል።